ሩታ እንግዲህ ጋሽዬ አሳፍራለች ማለት ነው። በነገራችን ላይ ከዚህ በፊትም ጋሽዬ ሁለቱም ያስታረቃቸው ታውቃላችሁ፣ የምታስታውሱ ካላችሁ ማለት ነው። አሁን እንግዲህ ጋሽዬ ከቡታጅራ ወደ አዲስ አበባ መጥቶ እንግዲህ አሳፍራለች፣ አዋርዳለች ማለት ነው በሚዲያ በነገራችን ላይ። በእርግጥ ጋሽዬ ያሉት በጣም ትክክል ነው። ትዳር ማለት ትልቅ ነገር ነው፣ ትልቅ አቋም ነው። ክብር ሊገባ ነው የሚገባው እና አንዳንዴ አለማወቃችን አንዳንዴ ከባድ ነው። አለም አወቃችን ብዙ ተጽዕኖ አለ ጋይስ እና እንግዲህ ትላንትና ሩታ በራሷ ነው ቪዲዮ እዛ የመጣችው። ወይ ናብሬሽ ወይ ማንም አይደለም ራሷ ነው ፈልጋ ቪዲዮ ያመጣችው ማለት ነው። መታረቃቸውን ከውጭ ምንድን ነው ከካሜራ ጀርባ ማድረግ ይችሉ ነበረ። እሷ ነ ትፈልጋ የመጣችና ሚዲያ ሆይ ሆይ ነው ቆንጆ ለጊዜ ነው ትዳርሽም ህይወትሽ ማምራት ያለብሽ አንቺ ነሽ እንደ አንድ ሰው ማለት ነው እንደ አንድ ወዳጅ ሌላማ ያሽቃብጣል ትክክለኛ ትክክለኛ አስተያየት አይሰጥሽም እኔ ልስጥሽ ለትዳርሽ ክብር ካለሽ እውነት በውድሽ ልጅ ተሸከመሽ ከሆነ ለነገሩ ልጉስሽ ሁሉ ማጥመስ እንግዲህ አላቅም ያየን ነው ውድሽ እና ማለት በዚህ ሰዓት አባትሽ በዚህ ልቁ ባታሳፍሪ አሪፍ ነው ብዬ አስባለሁ እንግዲህ አንዴ አንድ ሲቲ አንቱ የምትለው ነው የምትለው እና ግራ ነው የገባሽ ሩታ። ለማንኛውም አንዳንዴ ሩታ ምን አለች መሰላችሁ? ጋይስ እኛ ልጆች አይደለንም፣ የተማርነው የተማርሽ ከሆንሽ ልጅ ካልሆንሽ አዋቂ ከሆንሽ ታዲያ ለምንድን ነው በራስሽ የማትመሪ? ለምን ለምን ትዳርሽ ቆም ብለሽ የማታስብ? እውነት ትክክል ከሆነ እና የኔ ውድ እኔ አንድ እንዳየት ልንገርሽ እና ወደ ቤትሽ ብትገቢ ተዳርሽ እንዴት ማሪ አርፍ ነው። ይያስባሉ በተለይ ሴት ልጅ አንዴ ሚዲያ ላይ ብዙ ነገሯ ሚዲያ ላይ ቆይ በጣም ከባል ነው። ለወደፊት ላይ ቆ ማለት ነው። እዴን ገርሽ ከባል ብዙ ነው እና በብዙ ነገር ተሰደባለሽ። በብዙ ነገር ነው በደል እና እንግዲህ አብሽ በነገራችን የተናገረው ነገሮች ትክክል ነው። ጥፋቱን ማምናል። ልጅቷን ብቻውን ማገኘት አለበት። እሱን ሆነ አለ ከዛ በሰለ ለምንም አላረጋግጥም እና ምን በቃ፣ እኔ እስቡ ብዙ የተበደለች ብዙ የተበደለች እንደሚመስል የምትናገሩ አብዛኛ ጊዜ ተቆስ ያሉ ምን ይወኛሉ ምን ይኛሉ። ነገር ባትበይ አሪፍ ነው የኔ ነገር ባትበይ። ከነገራችን ላይ አብዛኛ ሰው በውስጥ ነገር ስለሚበላ ነው ታማኒ የሚሆኑ እና እውነት እንጂ በውድሽ ልጅ ከተሸቀምሽ አርፌሽ ትዳርሽ በገዛ እጅሽ ነው። በነገራችን ላይ ሆስፒታል የምትመላለሽ አብርሸ አይደለም ነገሮቹ የምትቋጭ ነገሮቹ የምታስተካቂ በፊቱ ላይፍ ነው ብለሽ የምታሳል በእርግጥ በትክክል ታውቋለሽ፣ ግን አላቁም ነበረ ምናምን ስት ነበር በትክክል ታውቋለሽ ስም የማት ስለነበራችሁ ማለት ነው። እና እኔ አሁን ምንም አንቺ ላይ መፍረድ አልችልም። ሁለት ነሽ። ስለዚህ ትዳርሽና ትዳርሽን ቤተሰብሽና ክብረ እኔ እንጂ አላቅም። እና እንግዲህ እያለቀሰች ነው ትታይደችው፣ ከአብርሸ ጋር ማውራትም አልቻለችም። ስለዚህ ቪዲዮ ባትመላለሱ ቆም ብላችሁ ይታስቡ። ይህ ትዳር ቢፈርስ ይጎዳኛሉ ወይ አይጠቅምም። ማለት ብዙ ስቃይ ውስጥ የሚኖሩ ቤቶቻችን አሉ። እኔ የተሰቃየሽ ኖሪ አለሽ። ግን እንዳንድ ሴት ተጣላችሁ በቃ ሰው የተባብላችሁ ትዳራችሁ መቀጠል ነው ማላችሁ እውነት ልጅ የመጣ ከሆነ ለልጃችሁ ማሰብ ነው። አሁን አንቺ ምንም አይመስልሽም። ከዛም ሆይ ውልሻል ከዚህም ውልሻል። ነገ ግን ብትወቂ አልጋላ ብትቀሪ ዞር ብሎ ሀያሽን እዚህ የሚያሽቃብቱ በቲክቶክ ቢቲ፣ በዩቱብ ቢቲ፣ በአካል ቢቲ የሚያሽቃብትልሽ ዞር ነው የሚሉ። ከምንም በላይ ባልሽ ክብር ቢኖር አሪፍ ነው እያስባል እንድትከባበሩ ትዳራችሁን ብትመሩ ብዬ ነው ማሰብ። እኔ ይሄ ነው አስተያየቴ። ጋይዝ እውነት ለመናገር ሰላምም ሰላም ማላልኳችሁ። እንዴት ናችሁ? እንደና ናቸው? ምን ያለው እግዚአብሔር ይመስገን። ቅንነት ያለው ለሳይ ላይክ ያርገኝ፣ ሰብስክራይብ ያርገኝ። አላስገድዳችሁም። በነገራችን ላይ ምንም እና አሁን ታላንት እንግዲህ ታሚያ ለቀሰች ነው

እንዳትጠራጠር የኔ ቆንጆ። ምንም ይሁን ምንም ይሄን ዋቂ። ስለዚህ ትዳርሽ ነው ሚበልጥልሽ። ከትዳር መቼም እንግዲህ አንዴ ገብትሽበታል።